ፈልጉ። እነማን እንደሆኑ ላውቃቸው አልቻልኩ። የማቶ ጭንቅላት የማን ነው? የማን እንደሆነ አላውቅ። ገኒ እና ኢፍራታ ክችን ውስጥ ቁጭ ብለው እያወሩ ነው። ስለምንድነው የሚያወሩት? አቶ መስፍን ግቢ ውስጥ ሰው ገሎ ተጥሏል። ገለውም አንገቱን ብቻ ቆርጠው በካርቶን አሽገው በር ላይ አስቀምጠውባቸዋል ማለት ነው። በዛ ምክንያት እንግዲህ ቤተሰቡ በጠቅላላ እየተጨናነቀ ይገኛል። ገኒም ኢፍራታ እያረጋጋቻት ነው። ኢፍራታ ደግሞ አሁን ለምንድን ነው የምትጨነቂው? አባትሽም እንደሆነ እኮ ይኸው መጥቷል እያለቻት ትላታለች። ኢፍራታም እንግዲህ እንዴት ለአባዬ ብቻ ለምን ወደ ፖሊስ እንዳልሄደ እና በራሱ መንገድ ብቻ መፍታት በራሱ መንገድ ብቻ መፍታት እንደፈለገ አልገባኝም፣ እያለች ይፍራታም ለገኒ ትላታለች። በዛ ላይ ደግሞ ይሄ መልእክት ለቤት ለኛ ቤተሰብ አይደለም ያለውን ላም ነው አልቻልኩም፣ እያለች ይፍራታም ለገኒ ታዋያታለች። ገኒም ከማመን ውጪ ሌላ ምንም አማራጭ የለሽም። በቃ አቶ መስፍን ችግሩን ፈትቼዋለሁ አላ አይደለ በቃ ፈቶታል ብላ ገኒም ኢፍራታን ትላታለች። ኢፍራታም ግን ለምን ብቻውን፣ ይህ ችግር እኮ የሁላችንም ችግር ነው ገኒዬ። የሰው ልጅ አክል የሰውን ልጅ ያክል የሰው ልጅ እኮ በጣም ውድ ነው። በቃላት እንኳን መግለጽ ይከብዳል እንዴት የሰው ልጅ የሚያክልን ነገር በእንደ ጨርቅ በካርቶን አሽገው ይልኩልናል? እያለች ኢፍራታም ለገኔ ተነግራታለች። ገኔም እንደዚህ አይነት ነገር እኮ ለአቶ መስፍን ተራ እና ቀላል ነገር ነው አጋጣሚ ሲላክልን እኛ ደነገጥን እኮ እንጂ እነሱ እኮ ለምደውታል፣ በማለት ገኒም ለኢፍራታ ትላታለች። ኢፍራታም በስማም፣ ገኒ በጣም እያስፈራራሽ ነው። እንዴት ነው ለነሱ ቀላል የሆነው እያለች ኢፍራታም ለገኒ ትላታለች። እንግዲህ ኢፍራታ በጣም አብራ ገኒም አብራት እየተጨነቀች ነው ማለት ነው እየተጨነቀች ነው ማለት ነው። እኛ አጋጣሚ ስለ አየ ነው እንጂ እነሱ ለምደውታል ብላ ትላታለች። እንዴት ነው ለነሱ ቀላል ሊሆን የሚችለው እያለች ኢፍራታም ገኒን ትጠይቃታለች። የውልሽ ኤፍርዬ እኔ የተወሰነ ዓመታት አረብ ሀገር ላይ ሄጄ ነበረ። የሄድኩትም በባህር ነው እናም እና በዛ በረሃ ላይ ሰዎች ሲሞቱ ሲገደሉ ወደ ባህርም ሲወረወሩ ሲጣሉ በበሽታ ሲሞቱ ብዙ ብዙ ነገር አይቻለሁ። ግን አንዳንዴ ምንም ነገር የማትችበት ሁናቴ ይፈጠራል እያለች ገኒም ለይፍራታ ትላታለች። ግን እኮ አባዬ ምንም ማድረግ ይችላል ያለ ነው እኮ ህግ ያለበት አገር ነው፣ እያለች ይፍራታም ለገኔ ትመልስላታለች። ገኒም ይፍራታ፣ ይፍርዬ፣ አንቺ እኮ ልክ ነሽ፣ ተሳስታሻል እያልኩሽ አይደለም፣ ግን ደግሞ አቶ መስፍን ወደ ፖሊስ ጣቢያ ያልሄደበት የራሱ ምክንያት ይኖረዋል። እኔ ሆን ሻውን ወሰጅላቸው እያለች ገኔም ያፈላችውን ሻይ እንድትወስድላቸው ይፍራታ ተጠይቃታለች። እንግዲህ ኢፍራታ በጣም ተጨንቃለች። እንዴት ሰውን አክል በካርቶን እራስ ጠቅለው በበራችን ላይ ይጥላሉ በማለት ተጨንቃለች። ገኒ ደግሞ ለነሱ አዲስ አይደለም እያለች ይፍራታን ታጠነካክራታለች። ሰላም፣ ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ልጅ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ የሆኑ ነባሮች ደግሞ እንደተለመደው ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ በአዲስ ቪዲዮ ድራማ መጥቻለሁ ሐረግ ድራማ ክፍል ሁለት መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ እንድታዩልኝ በትትና እጠይቃለሁ። እናቲ እንግዲህ አቶ መስፍንን ያናግረዋል። በተፈጠረው ጉዳይ አቶ መስፍን፣ እኔም ሆነን እናቴ መተኛት አልቻልንም እያለ ይጠይቀዋል። ይገባኛል ይሄ የሞተው ነገር ሁላችንም ነውን እንቅልፍ እየነሳን በማለት መስፍንም ለናቲ ይመልስለታል። ከዚህ በፊት ቢሮዬ ቁጭ ብዬ ብዙ ብዙ ዛቻ ደርሶብኝ ነበረ፣ ግን ምን እንደሚፈልጉ እነማን እንደሆኑ ላውቃቸው አልቻልኩም በማለት አቶ መስፍንም ለናቲ ይነግረዋል። ናቲም እሺ የማታው ጭንቅላት የማን ነው ብሎ ይጠይቀዋል። አቶ መስፍንም የማን እንደሆን አላቅም፣ ከዚህ በፊትም አይቼው አላቅም በማለት ይመልስለታል። ናቲም እሺ፣ አንተስ እና ምን አይነት እርምጃ ወሰድክ? ለፖሊስ አሳወቅ ብሎ ይጠይቀዋል አቶ መስፍንም አይናታን ለፖሊስ አሳወክ ነው ያልከኝ? በማለት ይጠይቀዋል። እስኪ አንድ ጥያቄ ልጠይቅ በማለት ናቲን ይጠይቀዋል። ናቲም ይቻላል፣ ምንድን ነው ብሎ ይመልስለታል። ትናንትና የመጣልህን ወይም የተላከልህን ጭንቅላት ፖሊስ ጋር ይዘን ሄድን እንበል ምን ምን የሚፈጠር ወይም ምን የሚሉ ይመስልሃል ብሎ አቶ መስፍንም ናቲን ይጠይቀዋል። ናቲም ያው በራችው ላይ ያስቀመጣውን ሰው መፈለግ ብሎ ጥያቄውን ይመልስለታል። የዋህነህ፣ እነኛ ሰዎች እስከሚገኙ ድረስ ተጠርጣሪ የምንሆነው እኛ ነን በማለት አቶ መስፍንም ጥያቄውን ይመልስለታል። እስኪ አንተ አስበው ፖሊስ ብትሆንና አንድ ሰው የሰው ጭንቅላት አንጥቶ በሬ ላይ አድቃ ወድቆ አግኝቼው ነው ቴብል ላይ ቢያስቀምጥልህ ምን ትለዋለህ? በማለት አሁንም ደግሞ ናቲን አቶ መስፍን ይጠይቀዋል። ናቲም እኔ አላውቅም፣ ይህን ነገር በቦታው ላይ ስትሆን ነው ብቻ መፍረድ የሚቻለው በማለት አቶ ናቲም ይመላ አቶ ናቲም ለአቶ መስፍን ይመልስለታል። እኔ ፖሊስ በሆን ምን እንደማደርግ ታውቃለህ ብሎ አቶ መስፍንም ይጠይቀዋል። ቀሪ የሰውነቱን አካል የት ነው የደበከው ብዬ ነው የምጠይቀው በማለት አቶ መስፍንም ለናቲ ይነግረዋል። እኔ እንዴት ይህንን ላውቅ እችላለሁ ብሎ ናቲም ይመልስለታል። ደግሞ እኔስ ከገደልኩት ለምን ፖሊስ ጣቢያ ይሄዳለሁ? በማለት ናቲም ለአቶ መስፍን ይነግረዋል። የኔ ልጅ በህይወትህ አንድ የተማርኩት ነገር ቢኖር እንዳንተ የእንዳንተ አይነት የዋህና ንጹህ ሰዎች እንደማይታመኑ ነው በማለት ይመል ይነግረዋል ካንተ እውነታ ይልቅ ምላስ ያለው ሰው የዋሸው ነው የሚታመነው፣ በማለት አቶ መስፍንም ለናቲ ይነግረዋል። ምን እንዳልክ አልገባኝም፣ በማለት ናቲም ለአቶ መስፍን ይጠይቀዋል። ግን ልክ ትመስለኛለህ፣ በማለት ናቲም ለመስፍን ይመልስለታል። እሺ ፖሊስ ጣቢያ ካልሄድክ ምን አደረከው ብሎ ይጠይቀዋል። ቀበርኩት ብሎ ቀበርኩታ ብሎ አቶ መስፍንም ለናቲ ይመልስለታል። ለቤተሰቦቼ በስህተት እኛ ቤት እንደመጣ ሁሉንም ነገር እንዳስተካከልኩት ነግሬያቸዋለሁ በማለት አቶ መስፍንም የሞተውን ጭንቅላት እንደቀበረው ለናቲ ይነግረዋል። ናቲም መቅበሩ መፍትሄ ይሆናል ብሎ ይጠይቀዋል። ምናልባት እኮ ምንም የማያቅ ንጹህ ሰው ሊሆን ይችላል። እናቱ መጣ አልመጣም እያለች በሩን የምጠበቀው በር ላይ ሆና የምጠብቀው አልያም ደግሞ ሚስት ልጅ እኮ ሊኖረው እኮ ይችላል። በማለት ናቲም እንዴት ቀበርከው ብሎ አቶ መስፍንን ይጠይቀዋል። አቶ መስፍንስ አቶ መስፍንም እሺ እኛ ምን ማድረግ እንችላለን? በማለት ለናቴ ይመልስለታል። ይሄንን ማን እንዳደረገብን ማን እንደሆነ እኮ ልናውቀው አልቻልም፣ በማለት አቶ መስፍንም ለናቴ ይመልስለታል። አቶ መስፍን ምን ማድረግ እንዳለብኝ እንኳን አላውቅም። ስለ ድርጅቱ እንኳን ምንም የማቀው ነገር የለም አባቴ ይመጥንሃል ብሎ ስለማያስብ ነው መሰለኝ ስለ ድርጅቱ እንዳውቅ አንድ ቀንም አይፈቅድልኝም እና እንዴት እንደማደርግ ራሱ አላውቅም ብሎ ናቲም ለአቶ መስፍን ያስረዳዋል። ሌላው ደግሞ አቶ መስፍን አቶ ዳዊት ስለተናገረው ንግግር እያሰብኩኝ ነበር ብሎ ናቲም ለመስፍን ይነግረዋል። ምን እሱ ቁም ነገር አውርቶ ነው የሚያሳስብህ? ብሎ መስፍንም ለናቴ ይመልስለታል። አቶ መስፍን ወንድምህ ከማንም ጋር የማይገጥም ባህሪ ባይኖረውም አንዳንድ የሚያወራቸው ነገሮች ግን ደግመ ስታስበው ጠጠር ያሉ ናቸው እያለ ለአቶ መስፍን ስለ ወንድሙ ናቴ ይነግረዋል። እሱንማ ቶ ከሰው ተቃራኒ መሆን ደስ ይለዋል፣ በማለት አቶ መስፍንም ስለ ወንድሙ ይመልስለታል። አንተ ግን ያሳሰበህ የተናገረው ነገር ምንድን ነው ብሎ አቶ መስፍን ናቴን ይጠይቀዋል። ናቴም ለምሳሌ ማታ የተናገረው ነገር ብሎ ናቴም ለመስፍን ይመልስለታል። ባለቤትህ ድንገት ሞታ መገኘቱ የአባዬ የመኪና አደጋ አጋጣሚ አይደለም ብሎ የተናገረው ንግግር እውነት ሊሆን ይችላል ብዬ እያሰብኩ ነው በማለት ለአቶ መስፍን ናቲ ያስረዳዋል። አቶ መስፍንም የውልህ የኔ ልጅ እሱ ሁልጊዜም ተወዛግቦ ሰውን ማወዛገብ ነው ስራው ብሎ መስፍንም ለስለ ወንድሙ ለናቲ ያስረዳዋል። ከልጅነቱ ጀምሮ እኔን መቃወም ነው የሚወደው። እኛ ተጨንቀን እሱ የማያስቅ ያስቀዋል እያለ አቶ መስፍንም ለናቲ ያስረዳዋል። ደሞ ሲገባ አይተኸዋል። ደሞ ምንም እንዳልተፈጠረ ቁጭ ብሎ ቁርሱን ሲበላ ነበር አይደለ? አሁን ለማንኛውም አስቸኳይ ስራ አለብኝ፣ ልብስ ቀይሬ ልወጣ ነው ብሎ አቶ መስፍንም ናቲን ከበዚሁ ይጨርሳሉ ማለት ነው። ደግሞ ልጄን ቤዛ እንዳትጨናነቅብኝ የምጠይቅህን ጥያቄ ሁሉ በስርዓት እንዳለፈ ንገራት፣ በማለት አቶ መስፍን ስለ ልጁ ለናቲ ይነግረዋል። እሺ በቃ አዲስ ነገር ካለ ያሳውቀኝ በማለት ናቲም በዚህ ይሰናበታል። ቤዛ እና ፂ እንግዲህ ፂ ልብስ እየመረጠች ነው፣ ይሄ ይሆነኛል ወይስ ይህ አይሆነኝም እያለች ከቤዛ ጋራ ቁጭ ብለው ልብስ ይመርጣሉ ማለት ነው። ፂም እንግዲህ ይሄ ያምርብኛል ይሄ አያምርብኝም እያለች ለቤዛ ተነግራታለች። እናም ደግሞ በነገራችን ላይ ቤዛ ፎንቃ ሽኮ እዚህ ነው በማለት ፂም ለቤዛ ትነግራታለች። ቤዛም ትደነግጥና እና ማ ናታን ብላ ትላታለች። ኧረ ተረጋጊ እንደዚህ አደንግጭ በማለት ፂም ቤዛን ታረጋጋታለች። እና ካዲያ ከሱ ውጪ ሌላ ፎንቃ አለሽ እንዴ በማለት ፂም ቤዛን ትጠይቃታለች። ወይኔ ዬ እስኪ በእናትሽ አምሮብኛል ነው ወይስ ልቀይር? በማለት ቤዛም ጺም ትጠይቃታለች። ጺም እህታሽ ታሽሞነሙናትና ታስተካክላት እና በቃ አምሮብሻል በማለት ትላታለች። ኢፍራታ እንግዲህ ሻይ ይዛላቸው ልትሄድ ደረጃውን እየወጣች እያለ የሞተውን ሰውዬ ቀብሬዋለው ሲል አቶ መስፍን ለናቴን ሲያወራ ይፍራታ ሰምታ ነበር። ከዛም ያንን ሻይ እዛው የምትሄድበት ደረጃ ላይ አስቀምጣ ቁጭ ብላ ለቅሶዋን ትቀጥላለች። ናቲም ከአቶ መስፍን ጋራ ጨዋታውን ጨርሰው እየመጣ እያለ ይፍራታ ሻውን ቁጭ አርግታ እያለቀሰች ይደርስባታል። ናቲም ሻውን ካጠገቧ ብድግ ያደርግና አስሯ ይቀመጣል። እስሯም ሲቀመጥ እሷ ግን ለቅሶዋን ፊቷን በእጇ ይዛ ተጨብጣ ቁጭ ብላ እያለቀሰች ነው። ከዛም እሱም ደህና ነሽ በማለት ይጠራታል። ይቅርታ መታል እንዴ አላየውህም ነበር እኮ ቆየህ እንዴ ብላ ናቲን ይፍራታ ትጠይቀዋለች። ቆይ እያለቀሽ ነው እንዴ ብሎ ናቲ ይፍራታን ይጠይቃታል። ኢፍራታም ኧረ በፍጹም፣ ሻይ ይዤላችሁ መጣሁና እዚህ ጋ ስደርስ ከአባዬ ጋ ስለ ስራ እያወራችሁ እንዳረብሻችሁ ከረበሽኳችሁ አባዬ ይቆጣኛል ብዬ እዚ ጋ ተቀመጥኩ በማለት ኢፍራታም ለናቲ ተነግረዋለች። ናቲም ግን እኮ አይንሽ እምባ ቀሯል ብሎ ይጠይቃታል። ኢፍራታም አዎ ማታ በደንብ እንቅልፍ አልተኛሁም ነበር እና በጣም እያዛጋኝ ነበረ። ለዛ ነው አይኔ እምባ ያዘለው ብላ ይፍራታም ለናቲ ትመልስለታለች። እንደዛ ነው ብሎ እሱም ይመልስላታል። እሷም ልክ እንቅልፍ እንደማስመሰል ቁጭ ብላ ታዛጋለች። አዎ እንደዛ ነው በማለት እሷም ትለዋለች። ጺና ቤዛ እንግዲህ ወደ ናቲ ጋር ልትሄዱ ልንሄዱ የታሽሞነሙናታለች። የናቲ ወንድሟ ነው እንግዲህ ወንድሟን እያጣበስቻት እና እያሽሞነሞነቻት ነው ማለት ነው። በቃ አሁን አእምሮብኛል አይደል በቃ አእምሮብሻል ካልሽኝ ነይ እንሂድና እንየው በማለት ቤዛም ለጺ ትላታለች እሽ በቃ እሱም ጥሩ ሀሳብ ነው መቼ ወንድምሽ እንደሆነ እኔን አይወደኝ አማረብኝም አላማረብኝም እያለች ቤዛ እጺን ትላታለች እናም ወደ ኢፍ ወደ ናቲን ሊሄዱ ይሄዳሉ ማለት ነው እሱ ግን ናቲ ወ ቤዛና ፂ ወደ ናቲ ጋር በሚያመሩ ሰዓት ናቲ ከይፍራታ ጋራ ቁጭ ብሎ ቆይኔ ምልሽ ሰራተኛ እያለች ግን አንቺ ለምንድን ነው የምትሰሪው ብሎ ይፍራታን ናቲ ይጠይቃታል። ላግዛት እኩ ብዬ ነው ገኒ ስራ እንድሠራ በፍጹም አትፈልግም በማለት ትለዋለች። ግን ደግሞ እኔ ስራ ካልሰራው በጣም እጨነቃለሁ እያለች ይፍራታ ለናቲ ተነግረዋለች። እዚህ ቤት ውስጥ ብዙ ሰው አለ፣ ግን እኔ ብቸኛ ነኝ እያለች ከበቸኝነቴ ልላቀቅ ስል ለማለት ስለምፈልግ እሰራለሁ በማለት ይፍራታም ለናቲ ተነግረዋለች። ናቲ እንግዲህ ይፍራታን በጣም ይወዳታል። ውዴታውን ግን ገልጾ ለመንገር እየፈራት ነው። ቤዛም ትወደዋለች። እንግዲህ የትኛው እንደሆነ የሚታይ ይሆናል ማለት ነው። የዛሬ ቪዲዮ በዚያ በቃል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።